ቴና እንግዲህ በሻይ አባባን ለመመረዝ ተዘጋጅታለች እና እዚያ እንግዲህ አባባን ልትመረዝ የቻለችበት ዋናውና ትልቁ ምክንያቷ ሁላችንም እንደምናውቀው ማለት ነው። ቴና አባባን አብዝታ ትጠላዋለች። ምክንያቱ ደግሞ አንደኛ ነገር እሷ የምትፈልገውን አያደርግልኝም ብላ ነው የምታስበው። ምክንያቱም እሷ የምትፈልገው ገንዘብ ንብረት ወዘተ ነው። ከዚህም በፊት እንግዲህ ያ በካሊብ የነበረውን ገንዘብና ሀብት ንብረት ሁሉንም ነገር አባባ ምን አደርገዋል፣ በራሳቸው ዙም ስም አዙረውታል። ለዚህም አጥብቃ ተጠላቸዋለች ቴና ማለት ነው። አሁን ላይ ካሊብ ጋር በጣላ። ምንም አይነት ገንዘብ ማግኘት አልችልም፣ ስለዚህ የሰውዬ መወገድ አለበት ብላ ስለምታስብ አሁን ላይ ቲና አባባን ለመመረዝ ሻዩን ቀድታ እያማሰለችው፣ ከዛ በኋላ ወስዳ እንግዲህ ለአባባ ተሰጠዋለች ማለት ነው። አሁን ላይ ደግሞ አባባ አምነዋታል። ምክንያቱ ደግሞ እንድትታመን ያገዘቻት ማነች? ትሁት ነች ማለት ነው። ትሁት እንግዲህ በጣም ነው የተሸወደችው። አንደኛ ነገር እኔን ያዳነችኝ እሷናት ብላ ስላሰበች ነው ያኔ እንግዲህ ይሄ ማለትም የትሁት አፍቃሪ መጥቶ ትሁትን ሊያፍና ትሁትን የሆነ ሊተናኮላት አስመስሎ ነገር ግን መያዝ አቅቶት ሳይሆን አውቆ ትቷት ነው እዛ ቦታ ጉድጓድ ውስጥ ከገባች ጫካ ውስጥ ከገባች በኋላ ቲና እንድታናገራት ያደረገው ታዲያ ቲና ቴና ስታናግራት ማለት ነው ትሁትን። ትሁት ልክ እንዳዳነቻ ስለሳለችው አሁን ላይ ትሁት ልክ ቴና ምንም እንዳላደረገች በተለይ ደግሞ የእገታውን የህገታውን ጉዳይም ቢሆን በጣም በሲስተም እና በጣም በጥበብ ነው ሰውየው ያስተካከለው። ቴና እንግዲህ የመጨረሻ ቀኗ ነበረ በነ ካልቤት ውስጥ አሁኑኑ ልብስሽን ጓዝሽን ጠቅልለሽ ውጭ ላይ ስትባል ሰውየውን ደውላ በጣም ነው የምታገርመው፣ የምታናድደው። እንዴት ነው ይህንን ሽማግሌ ሰውዬ መግደል ያቃተ? ብላ በጣም ተናዳ ነበረ። ስለዚህ ታዲያ በጣም ስለተናደደች እሱም አይ ችግር የለውም አትወጪም፣ እዛው ትቀመጫለሽ፣ እኔ ያስተካክለዋለሁ ብሎ የትሁት አፍቃሪ በጣም እንደ ቲና በጣም ሴረኛ ሰው ነው እሱ። እንግዲህ ምን አድርጓለኝ እንዲስተካከልላትና ቲና እዚህ ቤት ብዙ ጊዜ እንድትቆይ ማድረግ ሞክሯል። ኦፍኮርስ ለዚህ ሰዓት አምልጣለች። በዚህ ሰዓት እንግዲህ ትሁትን እኔ ነኝ ጥፋተኛ አባዬ እኔ ነኝ ላስከድል የነበርኩት ቲና እዚህ ነገር ውስጥ የለችበትም ብላ እንግዲህ ቲና አስመስላም ሰርቶላታል። ሌላው እንግዲህ ቲና አሁንም በ በዳኒና በካሌብም እንግዲህ እሷን ለመወደስ እና እሷ ምንም ጥፋት እንዳላጠፋች ለመታየት ብዙ ጥረቶችን እያደረገች ትገኛለች። አሁን ላይ እንግዲህ ቴና ማለት ነው። ዳኒን ጠይቀዋለች በትዕግስት ልክ በቃ ለማለያየት ነው የእሷ አላማዋና እቅዷ። ኤደንና ዳኒ እንዲለያዩ አብረው እንዳይሆኑ ፍቅራቸው እንዳይሰምር ለምን? ምክንያቱም እኔ የምወደው ዳኒ ሌላ ሴት ማግባት የለበትም። በዛ ላይ ደግሞ እኔም አላገባውም፣ ግን ጢባ ጢቤ ይጫወትበታለሁ ስለዚህ ከዚች ሴት አርቀዋለሁ ብላ ፎክራ ነበረ ማለት ነው፣ እንደምናስታውሰው። ስለዚህ ያን ፎከራዋን እንዲሰራላት ያደረገችው ጥረት በሚያሳዝን ሁኔታ አልተሳካላትም ማለት ነው። አሁን ላይ ቲና፣ ምክንያቱ ደግሞ ያልተሳካበት ምክንያት ማለት ነው እውነተኛ የሆነን ፍቅር ሰው ተናገረ አልተናገረ ዝም ብሎ የሚፈርስ አይደለም። በነገራችን ላይ ኤዱ በጣም ነው የምትወደው ዳኒን፣ በጣም ዳኒም እንደዚያው በጣም ይወዳታል። ስለዚህ የቲና አላማና ህቅ ደዜ ጋር ፈርሶባታል ማለት ነው። ምክንያቱም ሁለቱን ለማለያየት ነበረ አላማዋ፣ አልተሳካላትም። ሌላው ደግሞ እንግዲህ እነዚህን ሁለት ሴቶች ማለትም ኤደንንና ኤደንንና ትሁትን በእነሱ ቦታ እነሱ እየተቀለሰለሱ ይህንን ወንዶች ማለትም እኔ የመወዳቸውን ሁለቱንም ወንዶች አስቡት። እኔ እኮ የቲና ነገር ግራ ይገባኛል። ሁለት ወንድ በአንድ ይወደዳል ወይ ነው ጥያቄ። እና ሁለቱንም የመወዳቸውን እነሱ እየተቅለሰለሱ ወንዶች ደግሞ የምትቅለሰለሴ ስለሚወዱ ሁለቱ ስለወሰዱ፣ አሁን ላይ ቲና አዲሷ ቲና በጣም ክሬዚ ናት። ስለዚህ የሁለታቸውንም ቴንሽን እኔ ወስደዋለሁ ብላለች። እንግዲህ እንዴት ነው የምትወስደው የሚለውን ምና ይሆናል። በነገራችን ላይ የትውትን እንኳን የተሳካላት ይመስላል። ምክንያቱም ትውት በዚህ ቤት ውስጥ በጣም የምትወደድ በጣም የምትደመጥ ሁሉም የሚወዳት ልጅ ናትኝ። ነገር ግን አሁን ላይ ማለት ነው በራሷ ጊዜ ተሸውዳለች። እንደውም እንኳን እኮ ካሌብ እየነገራት ነበረ እንዴ። ስለ ቲና ከኛ በፊት የእሷን ምስጥነት አውቀሽ እንዴት ነው በእሷ የምትሸወጂው? በእርግጠኝነት አባየንማ የሆነ ነገር ያደረገችው እሷ ናት ብሎ ነበረ። እዚህ ጋር ካሌብ አእምሮውን በጣም አሰርቶ ነበረ። ቲና ይሄንን ታደርጋለች ደግሞ በተለይ ስታሽቀብጥ አባዬ ልክ ባለፈው አሳግታ እንደነበረው ማለት ነው። ስለዚህ አሁን ላይ ቲና የሁለተኛ እገታ አልተሳካላትም ማለት ነው። ቢሆንም ግን አሁንማ አረፍ ያልተኛም ያለችው ቲና እንግዲህ መርዝ አድርጋ ሻይ ውስጥ ጨምራ ለአባባ ልትሰጥ ይዛ ሄዳ ነበረ። ነገር ግን ካሌብ አባዬ እንዳትጠጣ፣ ይሄንን ሻይ እንዳትጠጣ፣ ምነው አንቺ ገና ለገና ትሁት፣ እሱ አይደለች። ምን ነኝ ስላለች ይህን ያንቺ ጅም ይኖርበታል በተቃራኒ ወይም በሆነ ምክንያት ብሎ አፋጦ ይዟታል። እናም አባቱን አባዬ እንዳጠጣ ያንተን ሞት የምትወድ እንደሆነች እያወቅ ለአንተ ጉድጓድ ስትቆፍር የኖረች እቺ ሴት ያመጣችውን ሻይ እንዴት አምናት ነው የምትጠጣው? ብሎታል። አባባ ማይ ልጅ የተወው እስኪ አስቀምጪው ብለው አልጠጡላትም ማለት ነው አዎ። ቢጠጡት ኑሮ በጣም ከባድ ነገር ነው የሚፈጠረው። ምክንያቱም አላማዋና እቅዷ ሽማግሌውን መግደል ነው። ከዛ በኋላ የካሌብን ማለትም የሽማግሌው የሆነ ንብረት ሁሉ የእሷም ነው። ምክንያቱም በህግ ስለተጋቡ ማለት ነው፣ የህግ ሚስቱ ስለሆነች ስለዚህ ምንድነው ፍላጎቷና እቅዷ ሽማግሌውን ገድላ፣ የሽማግሌው ገንዘብ ደግሞ ያው ሌላ ልጅ፣ ሌላ ወራሽ ስለሌለ ቀጥታ ወደ ካሊብ ነው የሚሆነው። ከዛ ወደ ካሊብ ሲሆን ደግሞ እንግዲህ ባለፈው ተመልክተናል። ምን ስትል ነበረ? አባባ ገና ሳይሞት እንኳን ታግቶ ሞተዋል ብላ ወረቀት አሰርታ ያመጣች ጊዜ ምን ብለዋለች? ካሊብን በቃ አሁኑኑ ፍርድ ቤት ሂደህ ሞተዋል የሚል ወረቀት አጽፍ ይሄው ደግሞ የሞቱበትን እኔ ከቀበሌ ይዤ መጥቻለሁ። ገንዘቡን በራስህ ስም አድርግ። ዛሬ እኮ አይታወቅም፣ ወንድ ልጅ ደግሞ አይታወቅም። ሌላ ሌላ ቦታ ያሉ ልጆች መጥተው እኔም ልጅ ነኝ እኔም ልጅ ነኝ ቢሉ በኋላ ምን ልታረግ ነው? በጣም ባለጌ ሴት ናት በነገራችን ላይ ታዲያ የዚህ ሰዓት ካሊብ ምን ብላታል? ምን ለማለት እየፈለግሽ ነው? አባዬን ሀጂ ነው እያልሽ ነው? ይሄዳል ሌላ ቦታ ይሄዳል እያልሽ ነው? አባዬን ብሎ በጣም ነበር የተቀየማት ማለት ነው። ሲጀመር እሷ ገንዘቡ በካሊብ ስም እንዲሆን የምትፈልገው ካሊብ ሀብታም እንዲሆን ፈልግ አይደለም። ነገር ግን በካሊብ ሆነ ማለት ምንድን ነው ዳይሬክትሊ ማለት ነው። ወደ እሷም ግማሹ የራሷ ይሆናታል ምክንያቱም በህግ ያገባችው ባሏ ስለሆነ። ታዲያ አሁን ላይ ካሌብ ይሄ ነገር አይደለም ደንታ የሚሰጠው ፣ ማለትም የእሷ ክፋቷ፣ ተንኮሏ፣ ማሳገቷ ሁሉ ነገር እንዳለ ነው። አሁን ላይ ካሌብን እያሳሰበው ያለው ነገር ማነው? ደፋር? ማነው ትሁትን እንደዚህ እያስጨነቃት ያለው እንዴ። ትሁት እኮ አትፈራም፣ ጎበዝ፣ ጠንካራ ናት። አሁን ላይ እንደዚህ እየፈራች ያለችው ምክንያቱም ወክ ሄዱ ጊዜ አስታወሰ። እንዴ በበቀደም ታዲያ ወክ ሄድን ጊዜ እንደዛ ስትደናበር የነበረው አይተሽ ነው ማለት ነው። በቃ አሁን ሰውየውን አሳይኝ እኔ የማደርገውን እኔ ያውቃለሁ ብሎ እንግዲህ ሄዶ በዚህ መልኩ ተፋጠው ተጋጥመዋል ማለት ነው። እንግዲህ ማን ያሸንፋል፣ ማን ትሁትን የራሱን ሊያደርግ ይችላል የሚለውንም እንግዲህ የምናይ ይሆናል ማለት ነው። እንግዲህ አባባ በጣም የሚገርመው ነገር አባባ ነቅቶባታል። በጭራሽ በጭራሽ ይሄ ሰውዬ ብቻውን አይደለም። ምክንያቱ ደግሞ ቤት ውስጥ የሚወራው ነገር ሁሉ ለሰውየው እየደረሰው ስለሆነ ማለት ነው። ለምን ሰውየው ምን ብሏት፣ አንቴናል አሁን፣ አንቺ ትኩረታቸውን በሙሉ እኔ ላይ ካደረጉ አንቺ እዛ ቤት የሚፈጠረውን ነገር በሙሉ አንድ በአንድ ትነግረኛለች ብሏታል። ከዛ ከነገረችው በኋላ እንግዲህ ይሄ ጅል ደግሞ ደውሎ ለትሁት ይነግራታል ማለት ነው። እናንተ ምን እያሰባችሁ እንደሆነ አውቃለሁ። አሁን እራሱ እንደዚህ እንደዚህ ስትራቴጂ እያወጣችሁብኝ ነው። እንድገደል ትፈልጊያለሽ? እኔ እኳ አፈቅርሻለሁ አንቺ አቶችኝም ማለት ነው። ዞሮ ዞሮ ይኸውልሽ፣ ተውት፣ ወደድሽኝም አልወደድሽኝም፣ አፈቅርሽኝም አላፈቅርሽኝም እኔ አይመለከተኝም። ወደዛ ወደ ግፍል ሀገር ወደ ገጠራችን ሄደን መቀመጥ አለብን። እምቢ ካልሽ ግን አንድ በአንድ መጥቼ ጭጭ ነው የማረጋችሁ ቤት ውስጥ ብሎ ዝቶባታል። እኔ የምለው መንግሥት ባለበት ሀገር ይሄ ሰውዬ ምን አርጉ ነው የሚለው? ቆይ እንዴ ታዲያ ፓፓ ደግሞ ይሄንንም ቀድመው ስላወቁ ነው በነገራችን ላይ ትልልቅ ሰዎች ጎበዞች ናቸው ይሄንን ነገር እንደዚህ ሊያደረግ እንደሚችል ቀድመው ስላወቁ ምክንያቱም እሷ ተናግራለች ቤተሰቦችን ሲያስመርር የኖረ ሰውዬ ነው አሁን ደግሞ እናንተን የምወዳችሁን ቤተሰቦችን እንዲጎዳብኝ አልፈልግም ስለዚህ ብላ ስታወራ ስለሰማ አባባ ምን አድርጓ ነኝ ካሊብን ካሊብ ከዚህ በኋላ ትሁት ያን ታደራ ናት። በጉልበትም ሆነ በሕግም ሆነ በተለያየ ነገር አድርገህ ዞሮ ዞሮ ከእኔ አንተ ትሻላለህ። ወጣቱን ያ ወጣት ስለሆነ አንተ ወጣቱ ትፋለመዋለህ። ትሁትን ከዚህ ነገር ልናወጣት ይገባል ብለው ኃላፊነት ሰጥተውታል። እንግዲህ የትሁትን ኃላፊነት እየተቀበለው ደግሞ ማለት ነው። እንግዲህ ካሌብ እሻባዬ ግን እንዴት ብሎ ብዙ ከተምታታበት በኋላ ትሁትን ጠይቋታል። እንግዲህ ትሁትን የጠይቋት ዳኒ ካሌብ እና አባባ ናቸው። አንቺማ ለኛ ብዙ ነገር አድርገሻል። ጥሩ ነገር አድርገሻል። እ ከሞት ታድገሽኛል። አላባባ ከሞት ታድገሽኛል። ይህን ነገር ሁሉ አድርገሽ ታዲያ ለአንቺ ካልሆነ ካልሆንን ምንድን ነው የኛው እንድምነት ያንቺ ስህትነትሽ። ስለዚህ አይዞሽ ትሁቴ ይሄም ያልፋል፣ ነገ ሌላ አዲስ ቀን ነው ብለው እንግዲህ አረጋግተዋታል፣ አጽናንተዋታል። ስለዚህ አሁን ላይ ምን ሊሆን ይችላል ስንል ማለት ነው እንግዲህ ሊሆን የሚችለው ነገር ምንድን ነው? በተለይ ደግሞ ትሁት ሰውየውን ታሳያቸዋለች። ትሁት ታዲያ ሰውየውን ስታሳያቸው በጣም ነው ግራም የገባው ዳኒ። ምክንያቱም ዳኒ ከዚህ በፊት ተከታትሏት ማለት ነው ኤደንን፣ ተከታተላት ኤደንን ቀስ ብሎ ተከታትሎ ምን አይቷን፣ ኤደን የት ስትሄድ አይቷታን፣ ቀጥታ ማለት ነው ሰውየው ጋር። ከዛ ሰውየው ጋር ተገናኝታ ሰውየው ጋር ፊት ለፊት ተገናኝታ አይቷታል። ለዛ ነው ፊት ለፊት ተገናኝታ ስላያት እንዴ ይሄ ሰው እያደል እንዴ፣ ስለዚህ በቃ ብሎ ማለት ነው ዳኒ የዝች ልጅ እችማ አለበት። ይሄው አሁን ራሱ ይሄ ሰውዬ እሷም አለ ማለት ከእሷ ጎን ሆኖ ከእሷ ጋር ሆኖ እየተፋለምን ያለ ሰው ነው ብሎ እንግዲህ ዳኒም ተናግሯል ማለት ነው ለሁሉም ለአባባም፣ ለካሊብም። አሁን ላይ ታዲያ ቲና በድጋሜ እሷ እንደሆነች ልታሳግድ ልታስገድል አባባን የነበረው ተደርሶባታል ማለት ነው። ምንም እንኳ የቶት አፍቃሪ ቢሆንም በሌላ መልኩ ማለትም በተለየ መልኩ ግን የቲና እጅ እንዳለበት ተደርሶባታል። ቲና አሁን ችግር ላይ ናት ማለት ነው። ምክንያቱም እሷ አላወቀችም እንደደረሱባት ዳኔ ግን ደርሶባታል ማለት ነው። አሁን ታዲያ እንግዲህ ቀጣዩን ደግሞ በቀጣይ ክፍል ይላቸው የመመጣ ይሆናልኝ ይህን ይመስል ነበረ ይሄኛው ክፍል ማለትም ክፍል ሀምሳ ሶስት ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰቦች ይሄ ላይክ ማድረጋችሁን አትርሱ። ሰላማችሁ ይብዛልኝ። እስኪ የእናንተን አስተያየት ሀሳባችሁን በኮሜንት ላይ ጻፉልኝ። ሰላም ለሁሉ ነገር ከሁሉ በላይ ነው። ሰላም ፈጣሪ ሰላሙን ይስጠን በያለንበት